ወይም ደግሞ በዚህ ውት ሞት ልኝሆናል። ተረጋጋ ተረጋጋ። እንዴት ነው የምረጋጋው? አሴት እያወራሁ ያለሁት እኮ ስለ አምስት መቶ ሺህ ብር ነው እንጂ ስለ አንድ ብር እኮ አይደለም። አሴት ምን ነገሮች ገፋፍቶኝ ነው እንደዚህ የሆንኩት? አንቺ ብቻ ኔ ቆንጆ ሳታለስልሽ ሞትን ወደ ሳሚት መተኮስሽ እንዳታቋርጭ። ቆይ ለምን ኤርዳኖስን አልጠረጠርካትም? በጣም ጎበዝ ትወናሽን በጣም ወድጅ ሄሎ በዚህ አጭር ጊዜ ውስጥ ይህን ሁሉ ካሽ መሰብሰብ ምን ያህል ሀስል እንደሆነ መቼስ በደንብ ይገባል። ከስንት ባንክና ስንት ሰው መሰለህ አስቸግር ለቃቅ የሚያገኘውልን ለማንኛውም በቃ ስደርስ ደውልኝ፣ እናቀብላለን ሄሎ፣ ቶሎ በል፣ በፍጥነት በሩጋናል። ቶሎ በልሽ። ኔ ቆንጆ፣ አይኔ ሲከደም ምን እንደማስብ ታውቂያለሽ? ምንድነው የምታስበው? እድሜ ዘመኔ ሙሉ ከጎኔ እንድትሆኝልኝ ነው የምፈልገው። አሁን ግን በሽታው እየጸና ብኝ ሲሄድ ምንም ነገር መታገል እንደምችል አስባለሁ። ግን ደግሞ ሞት እንዴት ብዬ ነው የምታገለው? እኔ እታገልልሃለሁ። እንዴት? እኔ እንጃ። ወይም ደሞ በዚህ ትሞትልኝ ነው? ጆ ነው የደወለው። ጆ መጣክ? እሺ። ምን ብሎ ብራ በድሮኝ ነበር እሱን ለመልስለት ስለሆነ ነው። በቃ አንድ ያቀብዮ ልምጣሽ

አሁን ግጠኛ ነኝ እዚህ ጋር አስቀምጬ ነበር ወደ መኝታ ቤት የገባሁት። አሁን ሶጣ ታቆ ቤት ሊሆን ይችላል ማለት ነው። ቦርሳን ስትሸል ለከዚ ጋር ቆይ፣ ምንድነው ብር ብር? እዚህ ጋር አስቀምጬ ነበር የገባሁት። ሶጣ አጣውትኝ ቆይ፣ የምን ብር ነው እሱ? የሰውዳል ከፍል ብር አሰባስቤ በቦርሳ ዚጋስ ከመጨ ገባው። አሁን አጣውት ተናገረው ቦርሳው የት ነው ያለው? እንዴ እኔ ቆይ እንዴት ላውቅ ይችላልው? እንዴ እንዴት ሀሴት፣ እንዴት አላቅም ትይኛለሽ? ብር እኮ በቦርሳ ሞልቼ ነበር ይዤ መጣሁት አይደል? እሺ ሳሚ መጀመሪያ ተረጋጋ ተረጋጋ ተረጋጋ። እንዴት ነው የምረጋጋው ሀሴት? እያወራሁ ያለሁት እኮ ስለ አምስት መቶ ሺህ ብር ነው እንጂ ስለ አንድ ብር እኮ አይደለም ሀሴት። አይደለም እኮ ስለ አመመ። ከዚህ በላይ ከተበሳጨ የሆነ ነገር እንዳትሆን ብዬ እኮ ነው ሀሴት። የጠየቀሽን ብቻ መልሽላት። ቆይ ብሩ የት ነው ያለው? እረ እኔ አንቺ አትደናበሪ ልጁ የተበደረውን ብር ሊመልስ አምስት መቶ ሺህ ብር ካሽ ይዞ እዚህ ድረስ መቷል። እዚህ ቤት ደግሞ ሌላ የሚኖር ሰው የለም። ቆይ ከአንቺ ውጪ ማን አለ? አንችም እኮ አለሽ ምን ሴት ታያታ አይደለ ከነለጫ አሳድጋቸዋ። አሁን ደግሞ ጭራሽ ሌብነት ጀመረች። ሐሴት አንቺ ክፈቺው ክፈቺና እንነጋገር። ሐሴት በፈጠረሽ ሴት አንቺ ክፈቺው እኮ ነው የምልሽ፣ አለበለዚያ ግን የሚፈጥረው ነገር ጥሩ አይሆንም። ሴት እኔ ምንም የማውቀው ነገር የለም። ስትቅለሰለሽ አንቺ እውነት ነው። እኔ ምንም የማውቀው ነገር የለም። ውልሽ ሐሴት እኔና አንቺ እስከተስማማና እስከተባበረን ድረስ ምንም ነገር አይፈጥርም። አለበለዚያ ግን ውርድ ከራሴ ሐሴት ነገርኩሽ ሳሜንያለሽግ በጭረሽ ደግሞ አልችልም ከዛ ግን የተቀመጠው ነገር ገንዘብ መሆኑን ስታወቂ የበላሽበትን ወጭት መስመር አላሳፈረሽ አይደል? ቀላሉ ሀሴት ሀሴት እኔ መካድ እንደዚህ ቀላለሁ ወይ? በምን ልማልል? ቆይሽን እንዴት የምታምነኝ? ገንዘቡን አውጥተሽ የታባሹ እንደቀባሹ ተናገሪ። ይውልሽ ሀሴት ምንም ነገር አይደርስብሽም። ቦርሶን ት እንዳስቀመጥሽ ብቻ ነገር ማንም ጫፍሽን አይነካም። ሀሴት እኔም ቃል ገባልሻለሁ። የሰው ገንዘብ የሰው ነው፣ ምንም አይጠቅምሽም። አሁን ለማን እንደሰጠሽው ለየትኛው ጎረምሳ እንዳቀበልሽው ብቻ ተናገሪ። ያ ታፈሽ ከዚህ በላይ ብሩ እንጂ በፈጥረሽ ተናገሪ! ተናገሪ ያለበት ነው። ሳያት ልታሳብጁ ነው ወይ? ልቀቀኝ ዮርዲ። አሁን ሁሉም ነገር ጥሩ እየሆነ ነው። እቺን ጀዝባ መቼም ሲጣርጎ እንደሚገላት አልጠራጠርም። እሱን ትንሽ ነው የሚበቃው። በሽታው አለበት አሁን ደግሞ የተጨመረ በቅርቡ እንደምገላገለው ተስፋ አለኝ። ከዛ ኔ አለምን እንቀጫለሁ። ብቻ ቀነንቶር ያሳጥርልኝ። ሳሚ ዋ ብቻ መልሽም ዋ ሳሚ ስ ብሩ ያለበትን ለመናገር ካልሆነ ምንም ነገር ስትናገር መስማት ሆነ ማየት አልፈልግም። እ ብ ግ ደሞ ሰማኝ፣ ምንም አትጎዳም። ሳሚ እሽ፣ ምንድን ነው ነገርኛ? ምንድን ነው ምናልባት የኖርኩበት አንተ የሚኖርኩበት ግማሽ እድሜን አብረን አሳልፈናል፣ አደለን? አዎ በጣም ረጅም ጊዜ ለዛም ስል ነው እንደዚህ በክብር ማውራሽ። ባዩ ኖሮ ቁልቁል ነበር መዘገዘቅሽ። ያን ጥሩ ጊዜና ጥሩ ስብናሽን አስታውሽ ነው እንደዚህ በክብር ማውራሽ። ምክንያቱም እኔ ለውለታና ለትላንትና ትልቅ ቦታ አለኝ። አንቺ ግን እንደማይሽ ከሆነ ስለ ትላንት ነው ምንም ግድ የለሽም። ሳሚ በደንብ ነው የሚሰጠኝ ቢገባሽማ ኖሮ ድርጅቴ ከስሮ እሱን ከኪሳራ ለማውጣት ስል ምን አይነት እዳ ውስጥ እንደገባው ታውቂያለሽ እኮ። እኮ ለዛ እኮ ነው ስልቆትሽ ያመመኝ እኔ አልሰረኩም ሰሚ ቆይ ለምድን ነው የማታም ነኝ እንደዚህ የለፋው ስኬት ከኔ ርቋል ማትረፍ ተስኖ ጭራሽ ጭራሽ ዕዳ ውስጥ ተዘፍቄያለሁ እኮ ከገባሁበት ዕዳ ለመውጣት ብድር ያስፈልገኝ ነበር የስንቱን ሰው ፊት ነው አየሁት በዚህ ሰዓት ወዳጄ የብድር እጁን ዘረጋልኝ እንደዛም ሆኖ ግን ካከገባሁበት ኪሳራ ከመውጣት ይልቅ ጭራሽ ጭራሽ ከእና ናቴ ነው የተዘፈኩት። ትሰምኛለሽ፣ ብድሩን ለመመለስ ግን ሌላ ሌላ ብድር ውስጥ ነው የገባሁት። አትረፈ የተባለ ነብሴ የተሸከምኩ ይመስል ሁሌም ሁሌም ኪሳራ ውስጥ ነው ይኸው አሁንም አሁንም። ይኸው እድለ ቢስነቴ ሁሌም ይከተለኛል። አሁንም የተከተለኝ ነው። ለምን የሕይወቴን አስቀያሚ ገጽ እንደምነግርሽ ታውቂያለሽ። ምክንያቱ በጣም ቀላል ነው። ይኸው ስለ እኔ ሳይሆን ስለ ራስሽ አስበሽ ገንዘቡ ያለበትን ቦታ እንድትነግሪኝ ስል ነው። ይኸው ብዙ ነገር አጥቻለሁ። ብዙ ነገር ይህንን ነገርም አንቺ በቃ ካላልሽ ገና ብዙ ነገር አጣለሁ፣ ሕይወቴንም ጭምር። በጭራሽ ሳሚ፣ በጭራሽ እንደዛ ሊሆን አይችልም። ተመልከች፣ አልጋ ላይ ከወደኩ እኮ በጣም ቆይቻለሁ። ነገሮች ገፋፍቶኝ ነው እንደዚህ የሆንኩት። በኋላ ግን አስቀያሚ ነገር ከተፈጠረ ተጠያቂ አንቺ ነሽ። ደወለ። እሺ እሺ፣ ምንድን ነው የምለው ንገርኛ ምንድን ነው የምለው? እሺ ለምለው ገንዘቡ እጄ ላይ የለም ተሰርቋል ነው የምለው። እስኪ ንገሪኝ፣ እንዴት እንደዛ ልበለው? እሱ ጓደኛህ አይደል? ይረዳሃል። እውነቱን ንገረው። እስኪ ንገሪኝ ብዬ ነው የምነግረው። የማምናት፣ የማከብራት የቤት ሰራተኛ ጉድ ሰራችኝ ብዬ ነው የምነግረው። ይሄን ለእሱ ግን የሚሰጠው ይመስልሻል አሁን? ሄሎ፣ ሳሚ ምን እያደረክ ነው ግን አንተ? ያለው ቆየሁበት ወይም መምጣት አልቻልኩም አትለኝም። የአንድ ቀን ገበያ ምን ያህል እንደሚገላበጥ ለአንተ መናገር ለቀባሪው እንደማርዳት ምን። እባክህ እዚህ እኮ ምንም ምክንያት አልፈልግም። ሳሚ አስበው እስኪ። ሳሚ ያ ድርጅት በኪሳራ ሲዘጋ የረዳሁት እኮ ወንድሜ ስለሆንክ እንጂ፣ አንተ ደግሞ በተቸገርክ ሰዓት ገንዘቤን አውጥቼ ሰጥቼ አሁን ባንጣላ ምን ችግር አለ? ይቅርታ ወዳጄ። ግን ይሁን፣ አንተ መምጣት ማትችል ከሆነ እኔ ራሴ መምጣት ይችላል። በዚህ ምክንያት ከማንም ጋር መቀያየም አልፈልግም የምል ይገባል። እዚህ ችግር ተፈጥሯል። አንተ ግን መቼ ነው ችግር የሚያጣ ወዳጄ? ወድጄ ይመስላል ደግሞ። ምን ተፈጠረ? ያመጣውልን ገንዘብ ያመጣልኝ ገንዘብ ምን ሆነ? ተዘረፈ? አሪፍ ጨዋታ ነው። ያስኮባክ እንዴት በእንደዚህ አይነት ነገር ልጫው ይችላል። ልጆ ምንም ምክንያት አልፈልግም፣ ሰውዬ እንዴትም ብለ ገንዘቤን ታመጣለህ። በአንተ ምክንያት ገንዘቤንም ሆነ ቢዝነሴን ማጣት አልፈልግም። ሰማኛል? ቆይ ይሁን። ልጆ በቃ እምትም ገባ ስምትም ገባህ እኔ አይመለከተኝ። ስለማከብረ ነበረ አምኜክ ከሌለኝ ላይ ገንዘቤን የሰጠውክ

ስማት? ነው የምትፈልጊው? ልንገርሽ ነይ፣ ልንገርሽ ነይ፣ ስሚ ስሚ። እንደዚህ ባናትሽ እንደ ነው ነገሩ። ምን ማደርገው? በዛ ላይ ደግሞ ታቋለሱ በጣም ጠቃቃ እኮ ነው ነው ነገሩ። እኔ ጋ ያለበትን ብድር መክፈል አለበት፣ እሱን እንዲያመጣ ከዛ ብሩን ሰብስቦ ሲያመጣ እኔ ሰው አዘጋጅልሻለሁ። ከዛ ወዲያ ነው ስራሽን ጨረሽ ማለት። እሺ፣ ግን በደንብ ነግሬዋለሁ አስቸኳይ ነው ብየዋለሁ። እንዴት እንደተበደረ ያውቃል። ገብቶሻል? ቆንጆ አን አንቺ ደግሞ በጣም ቆንጆ የልጅ ነሽ፣ ፈጣን ልጅ ነሽ። ተማመንብሻል። ከዛ በኋላ ፍቅራችንን ነበረ ብናታጥመዋል። እንደዚህ ከበረታኝም አደርገዋለሁ። አመሰግና ቆንጆ ሽልማት ሽለማታለሽ።

እንዲህ ሞት ነው እና ሰው ምን ሊሆን ይችላል? ሙሉ ድጋፍ የለሽም፣ እኔ ቆንጆ አንቺ ብቻ። እኔ ቆንጆ ሳታለስልሽም ሞትን ወደ ሳሚት መተኮስሽ እንዳታቋርጭ። ጌታዋን የተማመንሽ በቅ ጭራዋን የታሳድራለች ነበር የሚባል ደጅ ታሳድራለች ነው የሚባል። እኔ ቆንጆ፣ እንደ እንደኔ አይነት ጌታ ደግሞ ካላት አይደለም ጭራዋን ራሷን ሁሉ ውጭ ታሳድራለች። እኔ ቆንጆ ታድዬ እኔ የምልሽ አንቺ ገንዘቡ እንዳነሳሽ አልተጠራጠረማል? እንዴት ብሎ ፍቅሬ አይደለም፣ የሱን የዓለም አይን ይጋርዳል። ስለዚህ ቀመድ ሰርቷል ማለት ነው። በዚህ ደግሞ ብቸኛዋ ተጠርጣሪ ሀሴት ናት ማለት ነው። መተኬ የሌላት ስለ እኔ የምትሰዋው ሀሴት ሀሴት ብቻ ናት። መልካም ድራማ የኔ ቆንጆ። ሰማማ ጆዬ በጣም እኔም በጣም ወድሻለሁ፣ የኔ ቆንጆ ንፍቅ ብለሽኛል። ደው እስኪ መታው ሰደኝና እቅፍ አድርገኝ መጀመሪያ፣ የኔ ቆንጆ ያንን የውሻ ልጅ ጨርቁን እንዲጥል ወይም ራሱን እንዲሰቅላል። ከዚህ በኋላ እንኳን መቋቋም የሚችል አይመስለኝም። በቃ በቃ ጆይ፣ እደውልላለሁ እሺ እንድታብድና ጨርቄ እንድጠላ የምትፈልጊው ያው ተሳካልሽ ደስ ይበልሽ ሰሚ በጭራሽ እንደዚህ ስትሆን ማየት አልችልም እባክህን ተው እንግዲያውስ ከማበዴ በፊት እውነቱን ተናገሪያ ንገርኝ ቆይ እንደዚህ ሆነ እያየው እማውቀው እውነት አይደለም ብዥታ እንኳን ቢኖር ምደብቀ ይመስላል ሀሴት ይታይሽ እንጂ እስካሁን እኮ ዝም እንዳልሽኝ ነው አላቅም፣ አላቅም ብቻ አንድ ነገር በይ፣ አንድ ነገር በይ ወንድሜ። እሺ ምን ልበል? ይቅርታ በብሩ መጥፋት አንተ እንደዚህ የምትቆዳ አልመሰለኝም ነበር። እኔ በጣም ስለቸገረኝ ነው እንጂ አንተን ለመጉዳት ብዬ ምንም ነገር ያደረግኩት ነገር የለም። ብለሽ እዚህ ጋር ነው ያደረግኩት ብለሽ ንገር። ቆይ እንዴት ያልተፈጠነ ታሪክ ልታደርግልህ? ይሄ የአንቺ የውሸት ታሪክ ነው በንገሪ፣ ንገሪ። እኔ እስከማውቀው እዚህ ቤት ውስጥ ብቸኛዋ ሰው አይደለሁም። ማለት ቆይ ለምን ዮርዳኖስን አልጠረጠርካት? ምን እሷ እኮ የአካሌ ክፋይ ናት። እሷ ከመጣች ታመምክ፣ እሷ ከመጣች ተበደርክ፣ ከሰርክ ይታይ እሷ እሷ አሁንም ህይወት ውስጥ ምትቆይ ከሆነ ገና ታሳብድሃለች። አብሽ ዝግ ያሲት

አይዞሽ የእኔ ቆንጆ እኛ ሀገር ላይ ሌባ ሆኖ መገኘት በጣም አስቀያሚ ነገር ነው አስበሽዋል እስትያዥ የሚደርስብሽ እንድሉ በቃ ሁሉም ሰውን የሚደበድብሽ በቦክስ በጥፊ አንዳንዱ ደግሞ እንደው ሊነክስሽ ሁሉ ይችላል አንዳንዴ ትፈተኛለሽ ምናልባት የሆነ የምትወጁ ሰው ሊኖር ይችላል፣ እና ደግሞ ችግር ውስጥ ገብቶ ምናልባት እርዳታሽን ሊፈልግ ይችል ይሆናል። በዛ ጊዜ ምናልባት ከራስሽ ጋር የምትጋጭ ትችያለሽ። ግን ደግሞ እንደዚህ አይነት ነገር ሲፈጠር ምንም አይነት አማራጭ የለሽም። አማራጭሽ አንድና አንድ ምንድን ነው? ያንን የምትወጁን ሰው ማዳን። እኔ ማዳን የምፈልገው ሳሚን ብቻ ነው። እሱ የኔ ኃላፊነት ነው። ሴትዮ አንቺ አሁን በይሳት ማሰብ ያለብሽ አንድና አንድ ነገር ብቻ ነው። ምን? በምንም አይነት መንገድ የትኛውንም አይነት ዋጋ ከፍለሽ ከሳሚ ቁጣ ማምለጥ። እንድሸሽ እየነገርሽኝ ነው? የሚበጅሽን የእህትነቴ ነው፣ እኔ ምክሩን እየለገስኩሽ ያለሁት? እኮ የአንቺ ምክር ምንድን ነው? ሳሚ ከመነሳት በፊት አምልጪ። አላደርገውም። አቤት አንደኛ ሕሊናዬ ንጹህ ስለሆነ ከማንም ወዴትም አልሽሽም። ሁለተኛ ደግሞ ሳሚ በዚህ ሁኔታ ውስጥ ሆኖ በፍጹም ልቶ አልችም። ቆያች ራስሽን ማነኝ ብለሽ ነው የምታስብ? ሀሴት ነኝ ሀሴት። እውነትን ፊት ለፊት መጋፈጥ እችላለሁ ፊት ለፊት። እሺ ከወሰንሽ እንግዲህ ምን ማድረግ ይቻላል። አዎ ወስኛለሁ። ታውቂያለሽ፣ አምስት መቶ ሺ ብር ዛሬ ቢጠፋ ነገ ታገኘዋለሽ ያንቺ ህይወት ግን አንድ ጊዜ ነው። አንድ ከሞትሽ በኋላ ከዛ በኋላ የሚቀሰቅስሽም ሆነ የሚያድንሽ ኃይል የለም። ምንም ያህል ሞላ ጫብቶ ላስንድሽ ይገባል አይደል? ሳስበው አንድ ማድረግ ያለብኝ የረሳሁት ነገር አለ፣ ወደ ነበርሽበት መመለስ

ነገር ግን አልበዛም? ምኑ የኔ ቆንጆ? ደጋግሞ መደወሉ ነው እንዴ? ስትናፍቅኝስ በዚህ ፍጥነት ልማልልሽ? አምናለሁ እኮ የኔ ወድ፣ እያመጣው አውቃለሁ እኮ የኔ ወድ። ከመንቃታቸው በፊት ከደረስክ የከንፈሬን በረከት አቀብልሃለሁ። አሁን ያሉበትን ነገር ንገርኝ የኔ ቆንጆ። ስለ ሁለቱ ውድቀት መስማት ነው የምፈልግ። በዛ ላይ ደግሞ ልቤ በጣም እየፈራ። እንዴ ለምን ሳሜ ይህንን ነገር ከደረሰበትና ከጠረጠረ ያበቃለናል። ታውቂያለሽ፣ ፍቅር አይኑን አስሮታል። ይህን ገንዘብ እኔ እንደወሰድኩት በጭራሽ ሊጠረጥር አይችልም። ጆዬ ተማመንብኝ። እሺ፣ ትወናውን በደንብ እየተወጣት ነው። በጣም ጎበዝ። ትወናሽን በጣም ወድጄልሻለሁ።